እንኳን ለ2017 ዓ ም የፋሲካ በዓል በሰላም አደረሰው። ወትሮም በብዙ ነገሮች ቀዳሚ የሆነው አራዳ ክፍለ ከተማ አስተዳደር የፋሲካ በዓልን ምክንያት በማድረግ የዋጋ ንረትና የምርት እጥረት እንዳይፈጠር ቀድሞ በመዘጋጀት የበዓል ባዛሮችን አዘጋጅተዋል። ከ15 በመቶ እስከ 25 በመቶ የዋጋ ቅናሽ የተደረገባቸው ምርቶች የሚቀርቡበት ባዛር የከተማና የክፍለ ከተማ ከፍተኛ አመራሮች በተገኙበት በፒያሳ ጊዮርጊስ አደባባይ ተከፍቷል። በዚህ ከሚያዝያ 3 ቀን እስከ ሚያዝያ 11 ቀን 2017 ዓ ም በሚቆየው ባዛር ላይ የእንስሳት ተዋጽኦ የግብርናና የፋብሪካ ምርቶች በብዛትና በጥራት ቀርበዋል። በተመሳሳይ በክፍለ ከተማ ውስጥ ያሉ ሁሉም የቅዳሜና እሁድ ገበያዎች፣ በየወረዳው የሚገኙ የሸማች ህብረት ስራ ማህበራት መሸጫ ሱቆች ዝግጁ ሆነው እርሶን ይጠብቃሉ። አግባብነት የሌለው የግብይት ሁኔታ ሲያጋጥሞ በየወረዳው ለሚገኙ የንግድ ጽፈት ቤት ጥቆማ መስጠት ይችላሉ። የተረጋጋ የግብይት ሁኔታ ለጤናማ የኢኮኖሚ እድገት መሠረት ነው። በድጋሚ እንኳን ለ2017 ዓ ም የፋሲካ በዓል በሰላም አደረሰው። አራዳ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት